ፉፉዬ ሶፊ ቶፊቅ የጀመሩት ድራማ እስከ ስድስት ስቶሪ ይቀጥል። ተመችቶኛል የምትሉ ማለት ነው እነሱ እሱ ከፈለጉ እስከ ዓመት የሚቀጥሉት በተከታታይ ሳያቋርጡ። ለሌላው ደግሞ ፍቅርዬ አሌክሶ እያዝናና አንጥቷታል። ሴት ልጅ እንደ ሕፃን ልጅ ሲያዝናኗ ሲያጫውቷ ሲያቀብቷት ተወዳለችና አሌክሶ ይመች ያዘናናልን እና በጉጉት ስንጠብቀው የነበረ ቪዲዮ በፉፉዬ ቤት ተለቋል ማለት ነው። ሁላችሁም እየገባችሁ ማየት ትችላላችሁ። በጣም የሚማርክ ደስ የሚል ቪዲዮ ነው። እንዴት ደስ እንደሚል እነግራችሁ አልችልም። ሰላም አሰላም አለይኩም ወራህመቱላ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላ። እንግዲህ ታውቃላችሁ ተጧ ጀምሮ ስንጠብቀው የነበረ የፉፉዬ እና በፉዬ ቤት የሚለቀቀው ቪዲዮ ከጧት ጀምሬ እኔ እውነት ለመናገር ስጠብቀው ነበር። እያላማ አካባቢ አካበርሻት በሉኝ። ና እውነት ስጠብቅ ነበር። ያው አልኩት ማለት ነው ምን አይነት ቪዲዮ ይለቃሉ። በቃ ቶፊቅ ያው ደግሞ ቲክቶክ ላይ የሆነ ቪዲዮ ለቀው ነበር። ና ቶፊቅ እንደ ፉፉን ፉፉ ጋር ቦክስ እየተገጣጠመ ምናምን ይለቁ ይሆን ወይስ ምን አይነት ደስ የሚል ቪዲዮ ነው ስል በቃ ቪዲዮ እንዴት ማራኪ የሆነ ደስ የሚጣፍጥ ነው። ሱካር የሆነ ቪዲዮ ነው የተለቀቀው በፉዬ ቤት የተለቀቀው ቪዲዮ ማለት ነው። እና ማን ማለት የምፈልገው ሳያቋርጡ ዛሬ በፉዬ ቤት፣ ነገ በሶፊ ቤት፣ ከነገ ወዳ በቶፊክ ቤት እያሉ ቀን በቀን ሳያቋርጡና ሳትሰለችሁ የኔ ብርቱ ወች ብርቱ ወች ዩቱብ ጠንካራ ሰው እና ብርቱ ሰው ይላል ጋይስ ማለት ነውና የኔ ብርቱ ወች ጠንክራችሁ ስሩ ስሩ፣ በቃ ቀን በቀን ስሩ። ነው ማለት የምንፈልገው። ለፍቅርም እንደዛው ቀን በቀን ስሪ አንድ ቀን ባሌክስ አንድ ቀን በኢሱ ኢሳክ ማለት ነው አንድ ቀን በራስሽ ቤት እያልሽ ስሩ። ተለወጡ፣ ጠንክሩ። መጠንከር አስፈላጊ ነው ጋይስ፣ መጠንከር አስፈላጊ ነገር ነው ማለት ነው። ካሰነፋችሁ ወደቃችሁ ነው እና ከጠነከራችሁ ግን ተነሳችሁ ነው እና ጠንካር ለማንኛውም ነገር ጠንካራ መሆን ያስፈልጋል ማለት ነውና ጠንክሩልኝ፣ ጠንክሩልኝ ነው ማለት የምንፈልገው። እና እንግዲህ ያው ረግ ይሄ ነገር ምንም እንትን ሊል አይችልም ምናምን በሚል እንትን እንዳትሉ። የሆነ ማለት በቃ ጠንክሩ፣ ቀጥሉ። እንትን እያለ ለውጥ የሚመጣው በተደጋጋሚ ሲሰራበት፣ በተደጋጋሚ ቪዲዮ ሲለቀቅ፣ በተደጋጋሚ ሆነ ሲደረግ ነው ለውጥ የሚመጣው። ማንኛውም ነገር ላይ ማንኛውም ነገር በተደጋጋሚ ስትሰሩት ነው። ዳንቴል ስትሰሩ፣ ዳንቴል ታውቃላችሁ፣ ይሄ እጅ ስራ ማለት ነው። ስትሰሩ መጀመሪያ የሰራችሁትና ለጥቃችሁ የሰራችሁት ከዛ ለጥቃችሁ የሰራችሁት ይለያያል ማለት ነው፣ እያመረ ነው የሚሄደው። የሆነ ነገር ቶቶሎ የስትሰሩት ማለት ነው። ግን ጀምራችሁ ያንኛውን ሰርታችሁ የምትተውት ከሆነ ሌላ ጊዜ ስትጀምሩት እንደዛኛው ነው የሚሆነው ማለት ነው። ነገር ግን በዛው ጀምራችሁ ቶቶሎ ቶቶሎ ቶቶሎ ቶቶሎ የምትቀጥሉ ከሆነ ሁሉም ነገር እየተንቀሳቀሰና እያማረ ውበት እየሰጠ ይሄዳል፣ እና ቻናሉም ይንቀሳቀሳል። እንሻላ በቀን በቀን ለመስራት ሞክሩ፣ በርቱልኝ። እና ማለት የምፈልገው እና ደግሞ ጋይስ አካበርሻት በሉኝና፣ ግን ሶፊና ፉፉ አይመሳሰሉ ይመሳሰላሉ? ባልናቪስ ካንዶ ዝቀዳል ብላችሁስ? ዲሞ አካበርሻት በሉኝና ማለት ነው። እናማ ይምር ይሂዱበት፣ ድራማው ይመቻል፣ ጠንክረው ይስሩ። በቃ ቶሎ ይስሩ ማለት እንደነገርኳቸው ሁሉም ውጤታማ የሚያደርገው በተከታታይ የሆነ ነገር ሲሰራበት ነው። እና ቢሰሩ ደስ ይለኛል። ያው አሁን ላይ ፉፉ እየሰራ ስላልነበር ትንሽ ተወት አድርጎ ስለነበር ቻናሉን እም በተከታታይ ቢሰሩበት በደንብ ይቻላል፣ ይንቀሳቀሳል ብርግጠኝነት ማለት ነው እና እጅ እንዳሰጡ እንዳ እንትን እንዳትሉ ነው ማለት የምፈልገው ማለት ነው። ሌላው ደግሞ ሌላው ደግሞ አንዳንድ ልጆች ፉፉ አንገቱ ላይ የሆነ ነገር አድርገዋል፣ ይህን ማውለቅ አለበት የሆነ ኮመንት እያነበበው ኮመንቱ እንዳለ በብዛት እሱ ነው እና እንግዲህ ታውቃላችሁ፣ ከሰው ልጅ ስህተት ከብረት ዝገት አይጠፋም። ፉፉ ካጠፋ እህቶች አሉት፣ ይመክሩታል። በውስጥ ማለት ነው። ይሄ ነገር ተመልካች አልወደደውም፣ ይህን ነገር አታድርግ ካሉት ያቆማል። ስለዚህ አንዴ ከተናገራችሁ በቂ ነው። እንደዚህ አታድር እንደዚህ ማለት የሰውን እንትን በቃ መከታተል አንድ ሰው በቃ በእኛ ሀሳብ ሳደልን ብለን በቃ መዳፋችን ላይ ማድረግ የለብንም። ቤተሰብ ማለት የሆነ ሁል ጊዜም እኛ እንደምንልህ እንትን በል በቃ የእኛን ሀሳብ ተቀተል ማለት የለብንም። ሶ በነገራችን ላይ አይኖ ስህተት ነው። እዚህ ጋር አንገት ላይ ምናምን የሆነ ነገር ምናምን ማድረግ ለወንድ ልጅ ስህተት ነው፣ አይፈቀድም። በስልምና እሱን አቃለው ግን ቀስ ጽፋት ከሆነ ደግሞ አንድ ኮመንት አረጋችሁ አይደለ ኋላ? ነገር እሱም ያያል። እንደገና ደግሞ አሉ እህቶችም እንደዚህ እንደዚህ አታድርግ ይሉታል፣ አያደርግም፣ ያቆማል። ተመልካችን የሚደብር ነገር ተመልካችን እንትን የሚል ነገር ያቆማል። ስለዚህ በውስጥ የምታገኙት ልጆች በውስጥ ማንከር ነው። በውስጥ የማታገኙት ልጆች ደግሞ አንድ ኮመንት ከጽፋችሁ በቂ ነው። ይሄ ነገር ስህተት ነው፣ ይሄ ነገር አስተካክል ማለት በቂ ነው። አይ እንደዚህ ነ እንደዚህ እንደዚህ እንደዚህ ነ የእውነት እንደዚያ አትበሉት ማለት ነው። ማለቴ እንትኑን እየደገፍኩኝ አይደለሁ አንገቱ ላይ እያደረገው ነገር ምናምን እየደግፍኩ አይደለም። ነገር ግን አንዴ ከተናገራችሁ በቂ ነው ማለት ኮመንት የሚያያል እንደገናም ደግሞ ኮመንቱን የሚያነቡ ብዙ ህቶች አሉ። በውስጥ የሚያወሩት እሱ ይሄ ነገር ተመልካች አይወድድም፣ እንደዚህ አድርግ ካሉ የሚሰማ ልጅ ነው እና ያስተካክላል። የሰው ልጅ መቼም ማንኛችንም ስህተት ነው። እኔ እኮ ደግሞ በጣም የገርመኝ ነገር ማለት ነው አብዛኞቻችን እገሌ ምን ለቀቀይ እገሌ ምን ለቀቀ እያልን ዩቱብ ላይ አፍጥጠን እየዋልን ግን አንዳንድ የምጽዋም ጥቋ የሚጫወታቸው ነገር ያላችሁት ነገር እኮ ልክ ነው፣ ግን በቃ አንዳንዶቹ በጣም ያበዙታል። በነገራችን ላይ እኮ ማለት ነው መከታተል እራሱ የለብንም ማለት አንዲት በጣም ድነኛ የሆነ ሰው ድነኛ የሆነች ሴት ዩቱብ ምን ትራገባው እውነት መምላችሁ የምታገኘዋት ሀዲስ ቤት የምታገኘት ህብዝ ቤት የምታገኘት ቁራን ቤት የምታገኘ በየአፕሊኬሽኑ ለራሱ ኢሞ ላይ ብትገኙ የምታገኘት የሆነ ግሩፕ ላይ ህፍዝ እያፈዘች ወይም ሀዲስ እንትን እያለች የሆነ ነገር ምናምን እዛ ቦታ ላይ ነው። እንዲ ዩቱብ ላይ ገሌ ማን መጣ፣ ገሌ ምን አይነት ቪዲዮ ለቀቀ፣ ገሌ ከማን ጋር ተዘዝለ፣ ገሌ ከማን ጋር ምን ላይ አንገቱ ላይ ምናድርገዋል፣ እጁ ላይ ምናድርገዋል እያለች አትከታተልም። ትክክለኛ ዲኗን ጠንቅቃ የያዘች ሴት ማለት ነው። ነገር ግን ከሁላችንም ማለት ከሁላችንም ጋር ስህተት አለ። አሁን ከፉፉ እነዚህ አንገት ላይ ያለው ነገር ስህተት ነው ምናምን እያላችሁ በጣም ብዙ ልጆች የምትኩሱት ከእናንተም ጋር ስህተት አለ። ምንድነው ስህተት ማለት? በጣም እንድነኛ አዋቂ ከሆናችሁ እኔ ኳ አትንገሩት፣ አደለም መንገራችሁ በጣም አሪፍ ነው። ነገር ግን አዋቂ ከሆናችሁ ዩቱብ ላይ ለራሱ አትኖሩም ነበረ። ስለድናቸው ጠቅላችሁ ወይም ደግሞ ድናቸው እንትን መትሉ ከሆነ ማለት ነው እና ከእናንተም ጋር ስተት አለ እና ማለት የፈለግኩት ይሄ ማለት ነው። ከሰው ልጅ አለ ከሁሉም ሰው አለ ማለት ነው። አለ አለ ነገር አለ ጥሩ ነው። ተደጋጋሚ እንደዚህ በተለቀቀው ቪዲዮ ሁላ ብሎ መጨቃጨቅ ጥሩ አይደለም። ያ ደግሞ ያቃል ማለት ማንኛውም ሰው ስለ ሃይማኖት ጠንቀቆ እንደማይጠቀመ ያውቃል፣ አይደለ? እንትን ባለበት፣ ስለዚህ ያን ክል መጨቅጨቅ ጥሩ አይደለም። መምከር ከፈለጋችሁ መከሩት፣ ዝከሩት፣ ችግር የለውም። ነገር ግን አጨቅጨቆት ማለት ነው፣ ጋይስ እና ይህ ስራ ዘና ብሎ ይህ ስራ እስኪ ዩቱብ አቁሟል፣ የምር በጣም አቁሟል። እስኪ አሁን ይበርታ፣ ይጠንክር፣ አበረታቶ አይዞ በሉት አበረታቱት በምትችሉ ታቀም፣ ሸር ላይ ያደረጋችሁ አበረታቱት ማለት ነው። ዘንካሪ ይበርታ። እና ያኔ እንትን አትበሉበት፣ አታካብዱበት፣ የሆነ ነገር አታካብዱበት፣ የሆነ ነገር የሆነ ነገር እንደዚህ አታድርግ ስንለው እሺ ብሎ መልስ ስላለ ብቻ ሁልጊዜም እንደዚህ ነው እንደዚህ ነው የሆነ በቃ በእኛ መንገድ በእኛ እኛ የራሳችንን ስህተት እኛ የራሳችንን ጥፋት ሰናኝ የሰውን ጥፋት እየተከታተል እንደዚህ እንደዚህ በቃ የሆነ ሰው እሺ እሺ ብሎ በቃ የሆነ ስህተት ሲል እንደዚህ በእኛ

ለምንሳ አውቀን እኳ አይደለም ለምንሳታታቸው ነገሮች ሁሉ ይቀሪበልናል እንጂ የጥሩ አይደለም። እንደዚህ ማለት እና ማለት የምፈልገው ነገር ያንን ነው ብዬም ያስተካክላል ነው የምላችሁ ማለት ነው። እና እስከ ቪዲዮ የመጨረሻ ያተገታተታችሁኝ እጅግ ከልብ አመሰግናለሁኝ። ባይ ዴይ ነው ሁኑልኝ። ባይ